በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤቱ አምላካችን እግዚአብሔር ሆይ በሰላምና በጤና ጠብቀህ በዚህ ቀን ስላደረሰን ክብርና ምስጋና ለአንተ ይሁን። ክቡራን ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዳግም ትንሣኤ በዓል አደረሰን አደረሳችሁ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ሳምንት የዛሬው እሁድ ዳግም ትንሣኤ ይባላል። ዳግም ትንሣኤ ለምን ተባለ የሚለውን አጭር መልእክት ለማስተላለፍ ያህል በዚህ ተገኝተናል። እንግዲህ እንደሚታወቀው ከትንሣኤ ጀምሮ እስከ ዛሬዋ እለት ድረስ ለስምንት ቀን ያህል የክርስቶስን ትንሣኤ እያወጅ ክርስቶስ ሞትን ድል አድርጎ ተነሳ፣ አዳምን ነፃ ወጣው፣ ዲያብሎስን አሰረው፣ ከዛሬ ጀምሮ ሰላም ሆነ እያል እያወጅን እንገኛለን። ይህ አዋጅ ምንም እንኳን ለሐምሳ ቀን ያህል የሚታወጅ የቤተ ክርስቲያን አዋጅ ቢሆንም ደግሞ ዛሬ በሳምንቱ ዳግም ትንሳኤ ብላ ቤተክርስቲያናችንን ይህን ዕለት ታከብራለች ማለት ነው። ይህ እለት ዳግም ትንሳኤ የተባለበት የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ልክ እንደ ትንሣኤው ዕለት በዛሬው ዕለትም በሳምንቱ ለቅዱሳን ሐዋርያት በተሰበሰቡበት ስፍራ ዳግም ሰላም ለእናንተ ይሁን ብሎ ትንሣኤውን ሊያውጅላቸው የተገለጠበት ዕለት በመሆኑ ነው። እንደምታውቁት እንግዲህ መድኃኒታችን ኢየሱስ ክርስቶስ በአይሁድ እጅ ተይዞ ተሰቅሎ ሞቶ በመቃብር ከተቀበረ በኋላ ቅዱሳን ሐዋርያት በፍርሃት፣ በጭንቀት፣ በመከራ ውስጥ ነበሩ። አይሁድን በመፍራት ደጅ ዘግተው በር ዘግተው በዛ ውስጥ በነበሩበት ጌታችን ሞትን ድል አድርጎ ተነስቶ በዕለቱ ሰላም ለእናንተ ይሁን ብሏቸው ነበራል። እንግዲህ ይህንን ሰላም ለቅዱሳን ሐዋርያት ጌታ ሲሰጥ ዝም ብሎ አይደለም። ሰላም ለእናንተ ይሁን ያላቸው ሰላም አተው ስለነበረ ነው፣ ተጨንቀው ስለነበረ ነው። ጌታቸው መምህራቸው በክፉ ሰዎች እጅ ተይዞ በመሞቱ በመሰቀሉ በመቀበሩ ምክንያት ለክርስቶስ ያልሆነች ዓለም እነሱም ስለማትሆን ነገ በግርፋት በእስራት በስቅላት እንደምታሳልፋቸው ስለሚያውቁ ሰላም አጥተው በጭንቀት ውስጥ ነበሩና ይህን ጭንቀታቸውን አስወግዶ ሰላም ያጡትን ሐዋርያትን ሰላም ሊሰጣቸው በዝግ ቤት ተገኝቶ ሰላም ለእናንተ ይሁን ብሏቸዉ ነበር። እንግዲህ ለቅዱሳን ሐዋርያት ይህንን አዋጅ ሲያውጅ በመካከላቸው ከአስራ ሁለቱ ሐዋርያት አንዱ የነበረው ዲዲሞስ የሚሉት ቶማስ አልነበረም ይላል መጽሐፍ ቅዱስ። በተለይ የዮሐንስ ወንጌል ምዕራፍ 20 ቁጥር 24 ጀምሮ ስናነብ ዲዲሞስ የሚባለው ቶማስ ከነሱ ጋር አልነበረም ይላል እና በዚህ ዕለት ግን ያው በመካከላቸው ተገኝቶ ነበረ። እንግዲህ ጌታ የአንድ ሰው ሕይወት ያስጨንቀዋል፣ አንዱን ቶማስን ፍለጋ በዚህ ዕለት ክርስቶስ ዳግም ተገልጧል ማለት ነው እና ቶማስ ደግሞ ከሐዋርያት አንዱ ነው። ነገ ዓለምን ተረክበው አንተሙ ብርሃኑ ለዓለም አንተሙ የው ዓለም እያለ ጌታ እናንተ የዓለም ብርሃን ናችሁ እናንተ የዓለም ጨው ናችሁ ብሏቸዋል፣ እና ይህንን ብርሃንነት ይህንን ጨውነት ይዘው ዓለምን በወንጌል መለወጥ ማጣፈጥ ስላለባቸው ከነዚህ መሃል አንዱ ቶማስ አልነበረም እና በዚህ ዕለት ግን ቶማስ ተገኝቶ ነበረ እና ጌታ በዝግ ቤት ውስጥ ሰላም ለእናንተ ይሁን ብሎ ዳግመኛ ሰላሙን ያወጀበት ዕለት ነው ማለት ነው። እንግዲህ ቶማስ በዚህ ዕለት ሲመጣ ጌታ አይተነዋል፣ ተነስቷል ሲሉት እኔ አላምንም አለ። ቁስሉን ካላየው፣ ችንካሩን ካላየው አላምንም ብሎ ቶማስ ለሐዋርያት ያስጨንቅ ነበር ያስቸግር ነበር። ሩሳን ሐዋርያት እንደተነሳ ሲያበስሩት ደስተኛ አልነበረም። ቅዱስ ጴጥሮስ ለማመን ፈቃደኛ አልነበረ እንግዲህ ይህን ክርክር፣ ይህን የህሊና ሙግት ጌታ ያውቃልና ለቶማስ መገለጥ ነበረበት። በዚህ መሃል ተገኝቶ ሰላም ለእናንተ ይሁን ሲል ቶማስ በድፍረት መለኮት የተዋህደውን ከትንሣኤው በኋላ ፍጹም አምላክ የሆነውን ጌታ ጣቴን በጎኑ ካላገባው፣ በጦር የተወጋውን ካልነካው፣ ችንካር ያረፈበትን እጁን ካልዳሰስኩ ብሎ አስቸግሮ ስለነበረ ጌታ እንደ ያን ጊዜ ቶማስ እጁን ዘረጋ። ያን ጊዜ ይላል የቶማስ እጅ እንደ ጅማት ተቆማተረች፣ እንደ ላስቲክ ተጨማደደች ይላል። ያን ጊዜ ጌታዬና አምላኬ ብሎ አምኗል፣ ጌትነቱን መስክሯል። እዛ በኋላም ጌታ ያችን የተቆማተረች እጁን የተጨማደደች እጁን መልሶለታል ማለት ነው። እና እዚያ በኋላ በማመኑ ጌታ ምን አለው ቶማስ ሳያዩ የሚያምኑ ብፁዓን ናቸው፣ አንተ ግን ስላየ ያምንሃል፣ ብሎ እምነቱን አጠንክሮለታል ማለት ነው። እና እንግዲህ ዳግም ትንሣኤውን በሳምንቱ ለቅዱሳን ሐዋርያት ተገልጦ ያበሰረበት፣ ያረጋገጠበት፣ የነገረበት ቶማስን ያጸናበት ቀን ነው ማለት ነው ይሄ ቀን። እንኳን ለዚህ ቀን አደረሳችሁ። በሌላ መልክ ይሄ ዕለት አግቦ ተግብር ይባላል ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ቤተክርስቲያናችን እምነትና አስተምህሮ በአባቱ ፈቃድ በባህርይ ሕይወቱ በመንፈስ ቅዱስ ፈቃድ እንዲሁም በራሱ ፈቃድ ነው ዓለምን ሊያገኝ የመጡ እና ክርስቶስ ሰው ሆኖ ዓለምን ለማዳን በተገለጠበት ወራት በተገለጠበት ጊዜ የእሱን ፈቃድ አልነበረም እየፈጸመ የነበረው፣ የአባቱ ፈቃድ። የአባቱ ፈቃድ ምንድን ነው ከተባለ የሰው ልጅ ሕይወት እንዲያገኝ ነው። የሰው ልጅ ድህነት እንዲያገኝ ነው ለዚህ ዓለም በእንስሳት መስዋይት በርግብ መስዋየት ዋኖስ መስዋይት ምድራዊ በሆነ መስዋየት ሊድን ባለመቻሉ የተዘጋው ገነት ሊከፈት ባለመቻሉ የተለያየው የሰውና የእግዚአብሔር ህብረት ወደ አንድነት ሊመለስ ባለመቻሉ ውረድ ተወለድ ብሎ ልጁን ላከ ነው ጌታችን ኢየሱስ ክርስቶስ በፈቃዱ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ከሰማይ ወደ ምድር መጥቶ ከድንግል ማርያም ከስጋዋ ሥጋ ከነፍሷ ነፍስ ነስቶ ተዋህዶ በለበሰው ስጋ ነው ተሰቀለ፣ ሞተ፣ ተገረፈ፣ መከራ ተቀበለ፣ ሞትን ድል አድርጎ ተነሳ የምንለው። ይህንን ፈጽሞ እንግዲህ በዚህ ቀን በዮሐንስ ወንጌል ምዕራፍ 17 ላይ እንደምናነበው፣ ግብረ ዘውሃብ ከን ይፈጸምኩ የሰጠኝን ስራ ፈጸምኩ ብሎ ሲናገር እንሰማለን። የሰጠኝን የማዳን ስራ ማለት እንግዲህ ይህን ሲል ከአብ የሚያንስ ሆኖ አይደለም። ሪፖርት አቅራቢ ሆኖ አይደለም። ከአብ አያንስም፣ ጌታ ከመንፈስ ቅዱስ አያንስም። እኩል ነው፣ በባህሪ በአገዛዝ በስልጣን ዓለምን በማዳን እኩል ነው። ነገር ግን የራሱ ፈቃድ ቢኖርበትም ለአባቱ የታዘዘ ስለሆነ ዓለምን ለማዳን የመጣ ስለሆነ ዓለምን ማዳኑን ደቀ መዛሙርቱን ለአገልግሎት መምረጡን ከተለያየ ስፍራ ሰብስቦ ለነገ መምህራን አድርጎ መሾሙን ለአባቱ የሰጠኸኝን ስራ ፈጽም ያለው ብሎ ሲናገር ለምንሰማው በዚህ ምክንያት አግቦተ ግብር እየተባለ የሚጠራ ነው ማለት ነው። የነገውለት ስለዚህ እንግዲህ ጌታችን ኢየሱስ ክርስቶስ ዳግም የተገለጠበትን ቀን ዳግም ትንሳኤ ብለን እናነሳለን ማለት ነው። እንግዲህ እዚህ ላይ ምዕመናን አንዳንድ ጊዜ የተለያየ ጥያቄ ይጠይቃሉ። ምናልባት እነሱ የሚጠይቁት በጀርባቸው ጥያቄዎች ስላሉባቸው ነው። ዳግም ትንሣኤ ብላችሁ ታከብራላችሁ፣ የእናንተ ጌታ ሁለት ጊዜ ነው የተነሳው ይላሉ። በዚህ ምክንያት ምእመናን እንዲደናገሩና ዳግም ትንሣኤ ሲባል ሁለት ጊዜ ነው ወይ ጌታ የተነሳው ብለው የሚደናገሩ እንዳይኖሩ ማረጋገጥ ስለሚኖርብን ነው። ጌታ የተነሳው አንድ ጊዜ ነው። ነገር ግን እንዳልኳችሁ ቅዱሳን ሐዋርያት ባሉበት ቶማስን ለማሳመን ዳግም የተገለጠበት ዕለት ስለሆነ ዳግም ትንሣኤ የተባለ እንጂ የክርስቶስ ትንሣኤ አንድ ቀን እና እንግዲህ ይህን ዕለት ለማክበር ስላበቃል ክብርና ምስጋና ለአምላካችን ይሁን። በድጋሚ እንኳን አደረሳችሁ።